ጤና ይስጥልኝ፣ የተከበራችሁና የተወዳችሁ የኢትዮንስ ቤተሰቦች፣ እንደምናላችሁ የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን አጠናክረናል። በቅድሚያ አማር ዜናዎችን ነግራችኋለሁም አብራችሁ ቆዩ። ፋኖና የኦሮሞ ነፃነት ጦር በአሜሪካ በኩል ለቀረበባቸው ጥሪ ግልጽ ምላሽ ሰጥተዋል። የአማራ ፋኖ ብሔራዊ ኃይል በአሁኑ ሰዓት ወደ ሰላማዊ ድርድር ለመምጣት በቅድሚያ ሊስተካከሉ ይገባቸዋል ያላቸውን ቅድመ ሁኔታዎች ይፋ ሲያደርግ የኦሮሞ ነፃነት ጦር በኩሉ ሰላማዊ የሚለውን የአብይ አህመድ የጭቆና በትር ለማሳካት አሜሪካ አስቀድማ እርምጃ መውሰድ ታሳየኘው ማለት ቅድመ ሁኔታዎችን ይፋ አድርጓል። በትላንትናው ዕለት የአሜሪካ መንግስት በአዲስ አበባ አምባሳደር ያደረጋቸው ኤርቪን ማሲንጋ የሰጡት መግለጫ ተከትሎም ሁለቱ ከአገዛዙ ጋር እየተዋጉ ያሉ ኃይሎች ግልጽ አቋማቸውን አስታውቀዋል። በዝርዝር እናያለን። የብልጽግና አገዛዝ ታማጆር ሹምና ምክትላቸው ፊልድ ማርሻል ብርሃኑ ጁላና ጀነራል አበባው ታደሰ የመሩት ጦር እየተጠናከረ ነው ሲሉ ተናገሩም። ጀነራል አበባው ፋኖን ለሆዳቸው ያደሩ ጽንፈኞች፣ ባንዳዎችና የጭንቅላታቸው ሀሳብ ያድርቅባቸው ማለት ሲሳደቡን ብርሃኑ ጁላ በኩላቸው መከላከያ ከጫፍ እስከ ጫፍ ይወደዳል በኢትዮጵያ ህዝብ ሲሉ ተናግረዋል። በሌላ በኩል በአማራ ክልል ዛሬ የሚጠናከረው ውጊያ እየተደረገ እንደሚገኝ ታውቋል። በዚህም ላይ ዝርዝር አዘጋጅተናል። ከስህተታቸው የማይማሩ ጥቂት የቀድሞ ህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት አላቸው ሲሉ የቀድሞ የትግራይ ክልል ፕሬዝዳንት ያሁኑም የአብይ አህመድ አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳ በዚህ ንግግራቸው ጨምረውም የፕሪቶሪያ ሰላም ስምነት መፈረሙን ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላት ምኞትን ያስቀርባቸው ነው ብለዋል። አቶ ጌታቸው ረዳ ቀድሞ ጠላታቸው ከነበሩት ዶክተር አብርሃም በላይ ጋር በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በተለያዩ ጉዳዮች ላይ ምክክር አድርገዋል። በዚህም ላይ ዝርዝር ይዘናል። የአሜሪካው ፕሬዚዳንት ትራምፕ ከ50 በመቶ ታሪፍ ለመጣል የዛቱባት የአውሮፓ ህብረት ማስፈራሪያውን አልቀበልም አለ። ፕሬዚዳንት ዶናልድ ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ እየተመሰረተ መሆን የለበትም ሲል ተችቷል። በዝርዝር እንመለከታለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ይቆዩ። የብልጽግናው አገዛዝ ታማጆር ሹምና ምክትላቸው የሆኑት ፊልድ ማርሻል ብርሃኑ ጁላና፣ ጀነራል አበባው ታደሰ የሚመሩት ጦር እየተጠናከረ ነው ሲሉ ተደመጡ። ጀነራል አበባው ፋኖ ለወዳቸው ያደሩ ጽንፈኞች፣ ባንዳዎችና የጭንቅላታቸው ሐሳብ ይርቅባቸው ማለት ተሳድበዋል። ብርሃኑ ጁላ በበኩላቸው መከላከያ ከጫፍ እስከ ጫፍ ይወደዳል በህዝቡ ሲሉ ተናግረዋል። ዛሬም በአማራ ክልል የተለያዩ አካባቢ ጦርነቶች በስፋት ቀጥለዋል። በዛሬ ዕለት ግንቦት 16 ቀን 2017 ዓ ም ያገዛዙ የጦር ኃይሎች ምክትል ታማጆር ሹም ጅራ ላባው ታደሰ የልዩ ዘመቻዎችን እዛ አመራሮችን በሀገራዊና ቀጠናዊ ጉዳዮች ላይ ማብራሪያ ለመስጠት በሚል በተደረገ ስብሰባ ላይ ነው ፋኖን ለሆዳቸው ያደሩ ጽንፈኞች፣ ባንዳዎችና የጭንቅላታቸው ሀሳብ የደረቀባቸው በሚል ሲሳደቡ የተደመጡትም። የሚመሩት ጦር በትጥቅም በሰው ኃይልም የተራጀ ዘመናዊ ስራዊት መሆኑን የተናገሩት ጅራ ላባው ታደሰ፣ አንዳንድ ሀገራትና አካላት የራሳቸውን ፍላጎት ለማሟላት የውስጥ ባንዳዎችን በመጠቀም ኢትዮጵያውያንም በተለያየ መንገድ በመከፋፈልና በማበጣበጥ አቅማቸውን እናዳክማለን ብለው ላይ ይሳካላቸው ይደክማሉ ሲሉ ዝተዋል። ጀነራሉ እነዚህ አንዳንድ ሀገራትና አካላት ያሏቸው እነማን እንደሆኑ ግን ግልጽ አላደረጉም። ጀነራል አባው ታደሰ ልዩ ዘመቻ አመራሮች ሲናገሩ የጭንቅላታቸው ሀሳብ ድርቆ ለወዳቸው ያደሩ ጽንፈኞችና አሸባሪዎች የስልጣን ጥማቸውን ለማርካት ለስልጣን የሚያበቃ ሀሳብና ሀገር የሚለውጡ እሳቤ የጠፍቶባቸው በጉልበት ስልጣን እናገኛለን ብለው በአንዳው ነው እየለፍ ነው ሲል ወንጅለዋል። ሌሎች ክፉኛ በወነጀሉበት በዚህ ስብሰባ ላይ እኛ ግን ጎጥ ሳይሆን ኢትዮጵያን የምናስቀድም ወታደሮችን ሲሉ ለራሳቸው ሲናገሩ ተደምጠዋል። ጀነራል አበባው በአሁኑ ሰዓት ታዲያ በኢትዮጵያ ታሪክ ታይቶ የማይታወቅ በርካታ ኮማንዶና አየር ወለድ ስፔሻል ፎርስ ገንብተናን ያሉ ሲሆን ይህንን በጉልበት ላይ መጣ ሁሉ ዝግጅት አለን በማለት በሌሎች ኃይሎች ላይ ዝተዋል። ጀነራሉ የቀይ ባህርን የወደብ አማራጭ መጠቀም አለብን ማለታችን ደስተት ተቆጥረው የሚንጫጩ አሉ ሲሉ መናገራቸው ታውቋል። በተያያዘም የብልጽግና አገዛዝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጦራቸው ከሪፎርም ወደ ትራንስፎርሜሽን አድጎም ጠንካራ ደረጃዎች መፍጠሩና ዘመናዊ ትጥቅ መታጠቁን ወቁል ሲሉ ተደምጠዋል። ብርሃን ብርሃኑ ጁላ አክለውም የሚመሩት ጦር በኢትዮጵያ ሕዝብ ዘንድ ከጫፍ እስከ ጫፍ የሚወደድ ነው ሲሉም ተናግረዋል። የኢትዮጵያ ሕዝብ ይህን ስለሚያውቅ በሙሉ ከጫፍ እስከ ጫፍ የመከላከያ ሰራዊት ደጋፊ እንደሆን እንደሆነ እናውቃለን። የኢትዮጵያ መከላከያ ሰራዊትም ከሁሉ በላይ ከሁሉ በላይ ከራስ በላይ ከሁሉ በላይ አይደለም ከራስ በላይ ህዝባችን የሚል እሴት ያለው ተቋም። ስለዚህ ህዝብ ያከብራል፣ ህዝብ ይንከባከባል፣ ህዝብ ይረዳል፣ ህዝብ ያድናል። ፊልድ ማርሻል ብርሃኑ ከጫፍ እስከ ጫፍ በኢትዮጵያ ህዝብ ይወደዳል ያሉት መከላከያ በትግራይ አንፈልግም ተብሎ መውጣቱን በአብዛኛው አካባቢም ተሸንፎ መገደሉን በአማራ ክልልም ይውጣልን በሚል በተደጋጋሚ ጥያቄ እየተነሳበት እንደሆነና በዚህም በበርካታ ቦታዎች ተወግቶ እና ተማርኮ መታየቱን አልጠቀሱም። የአገዛዙ መከላከያ ባለፉት አመታት ከራሱ ህዝብ ጋር ጦርት የሚያደርግና ድሮንን ጨምሮ በከባድ መሳሪያዎች ግድያ እየፈጸመ መቀጠሉን እንዲሁም የህዝብ ንብረት መዝረፉን፣ ማውደሙን፣ ሴቶችና ህጻናት መድፈሩና መግደሉን ተሰማርተዋል። የሚቀርባቸው የሚቀርባቸውን ወንጀል ፊልድ ማርሻሉ ሲናገሩት አልተደመጡም። በተያያዘም ፊልድ ማርሻሉ ባለፉት ጥቂት ቀናት እና አመታት መከላከያ ሰራዊት የፖለቲከኞች መሳሪያ እንዳይሆን ተሰርተዋል ሲሉም ተደምጠዋል። ታዲያ ላለፉት ሰባት ዓመታት የማን መሳሪያን ሆኖ በራሱ ህዝብ ላይ ጦርነት አውጁ የሚገኘው የሚለውን ያልመለሱት ብርሃኑ ጁላ ጦራችን ገለልተኛ ነው ሲሉም ተናግረዋል። መከላከያ አገራዊ ሰራዊት እንዲሆን፣ ገለልተኛ ሰራዊት እንዲሆን፣ የኢትዮጵያን ብሔራዊ ጥቅም ብቻ የሚያስከብር እንዲሆን የፖለቲከኞች መሳሪያ እንዳይሆን ተልኮውና ዓላማው ግቡ ኢትዮጵያን አንድነትና ሉዓላዊነት ማስከበር ብቻ እንዲሆን ለማድረግ በተሰራው ስራ ከሞላ ጎደል በላይ ሀገራዊ ሰራዊት ሆኗል። የአገዛዝ ጦር አዛዦች በተደጋጋሚ ስለ ጦራቸው መዘመንና ህዝባዊነት ሲናገሩ የሚደመጡ ቢሆንም መከላከያ የሚባለው ኃይል ግን ዛሬም በአገሩ ምድር ከሀገር ዜጎች ጋር ደም አፋሳሽ ጦር ውስጥ እንደሚገኝ ዓለም የሚያውቀው እውነት ሆኗል። በዚህ ሂደት ውስጥም በበርካታ አካባቢዎች መከላከያ ሰራዊቱ ከህዝቡ ጋር በገጠመባቸው ጦርነቶች የሚሸነፍ፣ ህዝቡንም በጠላትነት ፈርጆ የሚጨፈጭፍና የሚገድል የሚረሽን ከመሆኑም በላይ የህዝቡን መሰረተ ልማቶች የሚያወድም፣ ጤና ተቋማትን የሚዘርፍ፣ የትምህርት ቤት ጣቢያዎችንና ሌሎች ቦታዎችን በድሮን የሚያቃጥል ሆኗል። በዚህም ሳያበቃ ይህ አገዛዙ የሚመካበት መከላከያ ሰራዊት ለአገዛዙ ባለስልጣናት ህይወት እየከፈልኩ ነው ማለት በተለያዩ ቦታዎች ጭምር ድምፁን ሲያሰማ የሚደመጥ ቢሆንም ተማርኮ በሺዎች የሚቆጠር ሰራዊት አሁንም በተለያዩ ኃይሎች እጅ ይገኛል። በሌላ በኩል በአማራ ክልል የተለያዩ አካባቢዎች በግዳጅ ላይ የሚገኙ የአገዛዙ ጦር አባላት በገፍ ወደ ፋኖ እየተቀላቀሉ መሆናቸው ተሰምተዋል። በትላንትናው ዕለት ባህር ዳር ከተማ ዙሪያ የሚገኘው የአማራ ፋኖ ብሔራዊ ኃይል ጎጃም አንደኛ ክፍለ ጦርን 23 የአገዛዙ ጦር አባላት እንደተቀላቀሉ አፋብኃ አስታውቋል። አፋብኃ ወደ ፋኖ የተቀላቀሉ የአገዛዙ ጦር አባላትን በስምና በተንቀሳቃሽ ምስል አስደግፎ ይፋ ያደረገ ሲሆን በበርካታ አካባቢዎች በተመሳሳይ የአገዛዙ ኃይል በገፍ ወደ ፋኖ እየተቀላቀለ ይገኛል ሲል ማስታውቋል። በክል የተለያዩ አካባቢዎች ዛሬም በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ጠናክሮ መቀጠሉ የታወቀ ሲሆን በባህር ዳር ጭስ አባይ ቀጠናም የአርሶ አደሮችን የንፍስ ወከፍ መሳሪያ ለመግፈፍ ሲንቀሳቀስ የነበረው የአገዛዙ ጦር ላይ እርምጃ ወስደናል ሲል የአማራ ፋኖ ብሔራዊ ኃይል ማስታውቋል። በተመሳሳይ ትላንትናና ዛሬ በጎጃም በቀጠለው ውጊያ ፋግታ ለኮማ ወረዳ ድማም አካባቢ ሰፍሮ የነበረው የአገዛዙ ጦር ላይ ውጊያ ተከፍቶ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በዚሁ ፋኑ በከፈተው ውጊያ ሶስት የአገዛዙ ጦር ምሽጎች ተሰብረዋል። አካባቢው ፋኑ ቁጥጥር ስር ገብቷል ተብሏል። በተመሳሳይ የዳንግላ ወረዳ ዙሪያ ጊሳ ከተማ የፋኑ ኃይሎች ገብተው በከፈቱት ውጊያ በርካታ የአገዛዙ ኃይል የሞትና የአካል ጉዳት ሲደርስበት ከተማዋ በፋኖ ስር ሆናለች ሲሉ የአካባቢ መረጃም መረጃ በዚህ ውጊያ ግዛዜታና የፖለቲካ አመራሮችን በይፋ መያዛቸውን ፋኖ አስታውቋል። በትልሊ ከተማና አካባቢ በነበረ ውጊያ የፋኖ ኃይሎች በወሰዱት እርምጃ የከተማ ጸጥታ ዘርፍ ኃላፊን ጨምሮ በርካታ የሚኒሻ አባላት እና ወታደሮች መገደላቸው ለማወቅ ተችሏል። በድግ አዳሙት ወረዳ በጉድባቅ ሰቀላም፣ ወበር ገብርኤል፣ በሩቡ ሚካኤል፣ ደፈራ ተራራ በተባሉ አካባቢዎችም ከባድ ውጊያ መደረጉን የአማራ ፋኖ ቢራይ ኃይል ሁለተኛ ክፍለ ጦርና ያስታወቀው በተመሳሳይ በዛሬው በዛሬ ዕለት በሸዋ ቀጠና ደራ ወረዳ ማሞ መጃ አካባቢ ከባድ ውጊያ መቀስቀሱን የፋኑ የመረጃ ምንጮች ለኢትዮኒስ ተናግረዋል። ውጊያው ይህ መረጃ እስከተጠናከረበት ጊዜ ድረስ መቀጠሉ የታወቀ ሲሆን የአገዛዝ ጦር ከባድ መሳሪያዎችን በመጠቀም አሻግሮ እየተኮሰ በንጹሃንና ንብረት ላይ ከፍተኛ ጉዳት እያደረሰ ነው ተብሏል። በደቡብ ወሎ ዞን አምባሰል ወረዳ በተለይም በውጫሌና ውርጌሳ ከተሞች ዙሪያም ዛሬ ንጋት ጀምሮ ከፍተኛ ወታደራዊ እንቅስቃሴ እንደሚታይም ነዋሪዎች ተናግረዋል። በአካባቢው አልፎ አልፎ የከባድ መሳሪያ ተኩስ እንደሚሰማም ነዋሪዎቹ ጨምረው ለኢትዮ ኒውስ ተናግረዋል። ፋኖ እና ኦላም በአሜሪካ በኩል ለቀረበው ጥሪ ግልጽ ምላሽ ሰጡ። የአማራ ፋኖ ብሔራዊ ኃይል በአሁኑ ሰዓት ወደ ሰላማዊ ድርድር ለመምጣት በቅድሚያ አልተስተካከሉ ይገባል ያላቸውን ቅድመ ሁኔታዎች ይፋ ሲያደርግ፣ የኦሮሞ ነጻነት ጦር በበኩሉ ሰላም የሚለው የአብይ አህመድ የጭቆና በትር ለማሳካት አሜሪካ አስቀድማ እርምጃ መውሰድ ታሳየኝ ማለት ቅድመ ሁኔታዎችን አስቀምጦላታል። በትላንትና ዕለት የአሜሪካ አምባሳደር ኤርቪን ማሲንጋም በኢትዮጵያ ያለውን ጦርነት በተመለከተ ግልጽ መልእክቶችን አስተላልፏል። የአምባሳደሩ አገዛዙ በራሱ ዜጎች ላይ የሚፈጽማቸውን የድሮን ጥቃቶች ያቆም፣ የአማራ ፋኖም ተጨባጭ የሆኑ አቋሙን ይዞ ይምጣ፣ የኦሮሞ ነጻነት ጦርም ወደ ተቋረጠው የሰላም ድርድር ይመለስ ብለው ነበረ። የአማራ ፋኖ ብሔራዊ ኃይል አፋብኃና የኦሮሞ ነጻነት ጦር ኦላ ለአሜሪካ ጥሪ ግልጽ ምላሽ ሰጡ ሲሆን የብልጽግናው መንግስት ግን ዝምታ መርጧል። በቅርቡ የተመሰረተውና 13 የማዕከላዊ ኮመንድ አባላትን የሚመሩት የአማራ ፋኖ ብሔራዊ ኃይል አፋብኃ ባወጣው መግለጫ አሜሪካ ፋኖ ተጨባጭ የሆኑ አላማዎችን ይዞ ይምጣ ማለቷ በጅምላ እንዲጨረስ እና ዘሩ እንዲጠፋ የተፈረደበትን የአማራ ህዝብ ህይወትና የህልውና አደጋ ከመታደግ በላይ ምን ተጨባጭ ነገር አለ በማለት ያጠየቀ ሲሆን ወደ ሰላማዊ አማራጭ መምጣት ወደ ድርድር ለመግባት ቅድሚያ ሊፈጸሙ ይገባቸዋል ያላቸውን ዝርዝር ነጥቦቹን ይፋ አድርጓል። በዚህም አፋብኃ ወደ ሰላማዊ ድርድር ለመግባት በአማራ ክልል ያለው የአገዛዙ ወታደራዊና ፖለቲካዊ አደረጃጀት ብሎም የአገዛዙ አስፈጻሚ የጸጥታ መዋቅር ሙሉ በሙሉ ፈርሶ በፋኖ የሚመራ የሽግግር መንግስት ይቋቋም። የታሰሩ የአማራ ፖለቲከ ና የአማራ ተወላጆች እንዲሁም የፋኖ ቤተሰቦች በአስቸኳይ ይፈቱ። በአማራ ህዝብ ላይ የተፈጸሙ ከባድ የሰብአዊ መብትና የዘር ማጥፋት ወንጀሎች እንዲሁም የጦር ወንጀሎች የሚያጣራ ዓለም አቀፍና ከብልጽግና ገለልተኛ የሆነ መርማሪ ቡድን ይግባ። በአማራ ህዝብ ላይ የሚፈጸሙ የዘር ማጥፋት ወንጀሎች ላለፉት አስርተ ዓመታት መከናወናቸው ታምኖ እውቅና ይሰጠው። የማንነትና የወሰን ይገባኛል ጥያቄ የሚቀርብባቸውና አብዛኛው አማራ የሚኖርባቸው በጉልበት ከህግ ውጭ የተወሰዱ ግዛቶች እውቅና ይሰጥ። እንዲሁም አፋባ አስቸኳይ የነፍስ አድን አቅርቦትና የአገልግሎት አቅርቦት በአማራ ክልልና በአማራ ህዝብ ላይ ያለ ገደብ ይግባ፣ ሌሎች መርማሪ ዓለም አቀፍ ድርጅቶችን በተባበሩት መንግስታት ድርጅት መሪነትና በአሜሪካ አስተባባሪነት ይሰማሩ የሚል ሀሳቦችን አቅርቧል። አፋባ ከነዚህ በተጨማሪም የተለያዩ ቅድመ ሁኔታዎችን ያስቀመጠ ሲሆን እነዚህ ቅድመ ሁኔታዎች ከተሟሉ ለሰላምና ለመደራደር ዝግጁ ነው ብሏል። በሌላ በኩል በአሜሪካ መንግስት ጥሪ የቀረበለት የኦሮሞ ነጻነት ጦር አገዛዙ ሰላም ለማጭበርበሪያ ለጊዜ መግዣና ለዓለም አቀፍ እርዳ ማግኛ እንጂ ለሁለተኛ የህዝብ ደህንነትና ለሀገር መጽናት እየፈለገው አይደለም፣ ወይም እያከናውኑ አይደለም። ይህም የሚታወቅ ነው ብሏል። በዚህም አብይና በሱ ዙሪያ ያሉ ወገኖች ሰላም የሚሉት ዝምታና ጭቆናን ነው። ስንገድላችሁ ዝምበሉም ፖለቲከኞች ሲገደሉ ዝምበሉም ህዝብ በማንነቱ ሲገደል ዝምበሉም ስትፈናቀሉም ዝምበሉም ይህንን ነው ሰላም የሚሉት። እነዚህ ደግሞ ለሰላም ሳይሆን ለዝምታና ለባርነት ነው እጅ ስጡ የሚሉም ብሏል። ኦላ ጨምሮም ባይሆን እኛም ከሰላማዊ አማራጩ ኑ ከማለት ይልቅ የአሜሪካ መንግስት በአሁኑ ሰዓት በአብይ አህመድ አገዛዝ ላይ ሶስት እርምጃዎችን ቢወስድ የተሻለና አማራጭ ሆኖ ይቀርባል ብሏል። አገዛዙም ወደ ሰላም ሊመጣ የሚችለው በእነዚህ እርምጃዎች ግፊት ሊሆን ይችላል በማለት አስቀምጧል። የዓለም የገንዘብና የንግድ ስርዓት የሰፈነበትን የብሪተን ውድ ስምምነትን ጠቅሶም የሚደረግ የገንዘብ ድጋፍ የኢኮኖሚ ሪፎርም ለሚባል ማጭበርበሪያ ሳይሆን ለሰላም ግንባታ እንዲሆን የሚያስችል ቅድመ ሁኔታ ቢቀመጥበትና ቢፈጠር፣ ነፃና ገለልተኛ የሆነ ምርመራ በመላ አገሪቱ በተፈጸሙ ጥቃቶች ላይ እንዲደረግ ብትገፉ፣ እንዲሁም በዋናነት የግጭቱና የቀውሱ ጠማቂ መሪና በሆኑ የጦርና የፖለቲካ መሪዎች ላይ ግልጽ የሆነ ማዕቀብ ብጥሉ እየተሻለ ይሆናል ማለት ኦሮሞ ነጻነት ጦር አስቀምጧል። በመላ ሀገሪቱ የቀጠለውን ጦርነትና ግጭት ለማስቀረት ዓለም አቀፍ ማህበረሰብ ጥሪዎችን እያደረገ ያለ ሲሆን በአገዛዙ ላይ የተጨባጭ እርምጃዎች መውሰድ ባለመቻሉ የአብይ አህመድ ቡድን በጦርነት ውስጥ ለመቀጠል እንደቻለ ብዙዎቹን የሚያስማማ ጉዳይ ሆኖ አሁንም ቀጥሏል። አቶ ጌታቸው ረዳ ክስተታቸው የማይማሩ ጥቂት የቀድሞ የዋት ኃይሎች ለስልጣን ሲል ወደ ግጭት ለመግባት ፍላጎት አላቸው አሉ። አቶ ጌታቸው በአሁኑ ወቅት የፕሪቶሪያ ሰላም ስምነት መፈረም ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላት ምኞት ያስቀረ በመሆኑ ዳግም ጦርነት ለማስነሳት እየጣሩ ነው ብለዋል። አቶ ጌታቸው ረዳና ከዚህ በፊት ተጻራሪያቸው የነበሩት ዶክተር አብርሃም በላይ በአዲስ አበባ በአንድ መድረክ ፊት ከትግራይ ተወላጆች ጋር ውይይት አድርገዋል። በዚህ ውይይት ታዲያም የፕሪቶሪያ ሰላም ስምነት ከተፈረመ በኋላ በህገ መንግስቱና ፕሪቶሪያው ስምነት ተፈናቃዮች የሚፈለገው ልክ ወደ ቀያቸው መመለስ አልቻሉም ሲባልም ተገልጿል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንና ስልጣንን ብቻ በማለቱና እዚህ ግባ የሚባል ስራ መስራት ባለመቻል ነው ሲሉ አቶ ጌታቸው ረዳ የቀድሞ ጓዶቻቸውን ኮንነዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ነው የሚላሉ አመራሩ የያዘውን ግትር አቋምና ትግራይን ከአደጋ ስጋት እንዳትወጣ እያደርጋት ነው ማለት ለብልጽግና ጽግና ያላቸውን ውግና አቶ ጌታቸው በተዘዋዋሪ ተናግረዋል። የፕሪቶሪያው ሰላም ስምነት አላማው ችግሮች በህገ መንግስታዊ አውደ እንዲፈቱ ማድረግ ቢሆንም ከሰታቸው የማይማሩና ጥቂት የቀድሞ የዋት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት አላቸው ይላሉ። ከአሁን ቀደም የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህን ኃይሎች እኩይ ፍላጎት እንዲያውቅና እያጋለጥን ነው ይላሉ። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለሳት እንደማገዱ በተግባር እያሳዩ ናቸው ያሉ ሲሆን ይህም ኃይል የእኔ ጣን ካልተረጋገጠ ሁሉም ነገር ገደል የሚል አላማውን ከተጠያቂነት ለማምለጥ ነው ይላሉ። አቶ ጌታቸው የትግራይ ህዝብ ሰላም ፈላጊ ነው ያሉ ሲሆን ከተጠያቂነት ለማምለጥ ዳግም የትግራይ ህዝብ ወደ ግጭት ለማስገባት የሚደረገውን ጥረት ማጋለጥ ይገባል ብለዋል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው። ከነከሌ ጋር ኮኜ ማጥቃት ይችላለሁ የሚለው ማጋለጥ አለብንም ይላሉ። የፕርቶሪያው ሰላም ስምነት በትክክል ገቢራዊ ለማድረግ ከፌራል መንግስቱ ጋር ያለው ግንኙነት መጠናከር አለበት የሚልቶ አቶ ጌታቸው የትግራይ ህዝብ ለተወሰ የተወሰኑ ሰዎች የስልጣን ጥመሞት የለበትም ብለዋ። በአሁኑ ወቅት 99 በመቶ የሚሆነው አመራር ሰላም ፈላጊ ነው የሚሉት አቶ ጌታቸው ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉ ተናግረዋል። አቶ ጌታቸው ረዳ ከጊዜያዊ አስተዳደሩ በህወሓት ገፊነት ተነስቻለሁ ካሉ በኋላ የብልጽግናው መንግስት ሊቀመንበር አብይ አህመድ አማካሪ ሆነው የተሾሙ ሲሆን በተለያዩ የመንግስት ሚዲያዎች የሚሰጧቸው መግለጫዎች እሳቸው ከዚህ በፊት የነበራቸውን አቋም የሚሸረሽር ከመሆኑ ባለፈ ለብልጽግና መንግስት ስስልብ አሳድረዋል በማለት ትችት እየቀረባቸው ተደርጓቸው ይገኛል። በዚህ መድረክ ላይ ታዲያም በአዲስ አበባ የሚኖሩ የትግራይ ተወላጆች የተሳተፉ ሲሆን የቀድሞ ያቶ ጌታቸው ረዳ ባላንጣና የአሁን ደግሞ የቅርብ ወዳጃቸው ዶክተር አብርሃም በላይም ተካፍለዋል። ትራምፕ 50 በመቶ ታሪፍ ለመጣል የዛቱበት የአውሮፓ ህብረት ማስፈራሪያውን አልቀበልም አለም። ፕሬዚዳንት ዶናልድ ትራምፕ ከ50 በመቶ ታሪፍ ለመጣል የዛቱበት 27 አባላት ያሉት የአውሮፓ ህብረት ከአሜሪካ ጋር ያለውን የንግድ ግንኙነት በማስፈራራት ላይ እየተመሰረተ መሆን የለበትም ብለዋል። የህብረቱ የንግድ ኃላፊ ማርሶል ሴንኮፍቲች እንደሚሉት ከሆነ ከአሜሪካ ጋር ያለው የንግድ ስምምነት በአክብሮት ላይ እንዲመሰረት ቁርጠኞች ነን ብለዋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከአውሮፓ ህብረት ወደ አሜሪካ በሚገቡ ማናቸውም እቃዎች ላይ አመቱ ታሪፍ ለመጣል መዛታቸውን ተከትሎ ነው። ይህ ምላሽ ከህብረቱ የተሰማው። የአውሮፓ ህብረት ለሁለቱም ወገኖች የሚሰራ ስምነትን ለማረጋገጥ እየሰራ ነው፣ ቁርጠኛም ነው ሲሉ የአውሮፓ ህብረት ንግድ ኮሚሽነሮች ማሴሮ ሴንኮቪች ከአሜሪካው የንግድ ተወካይ ጃሚሶን ግራሬ ጋር እና ከንግድ ጸሐፊ ሃርዌርድ ሉቲክስ ጋር ተወያይተዋል ነው የተባለው። የአውሮፓ ህብረትና የአሜሪካ ንግድ ግንኙነት ወደር የለሽ ነው። ይህም በጋራ መከባበር መስራት እንጂ በማስፈራሪያ ላይ እየተመሰረተ መሆን የለበትም። ጥቅማችን ለማስጠበቅ ለማሳበቅ ግን ዝግጁ ነን ሲሉ አክለዋል። በአውሮፓ ህብረትና በአሜሪካ መካከል እየተካሄደ ያለው የንግድ ድርድር መዘግየት ትግስት አልባ እንዳደረጋቸው ቀደም ብሎ የገለጹ ትራምፕ በተያዘው ዕቅድ መሰረት ከሳምንት በኋላ ታሪፉ እንደሚጥሩ ተናግረዋል። ትሩስ በተሰኘው የማህበራዊ ሚዲያቸው ላይ ትራምፕ ከአውሮፓ ህብረት ጋር የምናደርገው ውይይት የትም አይደርስም በማለት መልእክታቸውን ጨምሮ አስፍሯል። ሆኖም ፕሬዚዳንት ትራምፕ በአሜሪካ ውስጥ ለተሰሩ ወይም ለተመረቱ የአውሮፓ ምርቶች ታሪፍ እንደማይጣለም ይናገራሉ። ስምምነትን እየጠበቅን አይደለም፣ ስምምነት አዘጋጅተናል ሲሉ ጋዜጦች ተናገሩ። ይህ ታሪፍ ሊያዘገየው የሚችለው የአውሮፓ ኩባንያ በአሜሪካ ውስጥ ትልቅ ማለንዋይ ለማፍሰስ ከተዘጋጀ ነው ብለዋል። የአውሮፓ ህብረት ከአሜሪካ ትልቅ የንግድ አጋሮች አንዱ ነው። በአውሮፓውያንም ባለፉት አመታት ህብረቱ 600 ቢሊዮን ዶላር ሸቀጦችን ወጪ ንግድ ያደረገ ሲሆን 370 ቢሊዮን ዶላሮች የሚጠጋ ምርቶችን ደግሞ ከአሜሪካ መግዛቱን የአሜሪካ መንግስት መረጃዎች ያሳዩኛል ማለት ቢቢሲ ዘግቧል። ትራምፕ ሀገራቸው በዓለም አቀፍ ንግድ ላይ ተጠቃሚ አይደለችም እንዲያውም እየተጎዳች ነው ብለው ያምናሉ። በእርሳቸው አመለካከት ሌሎች ሀገራት የአሜሪካን ገበያ በርካሽ እቃዎች እያጠለቀለቁት ነው። ይህም የሀገሪቱን ኩባንያዎች የሚጎዳ እንዲሁም ከስራ ውጭ እያደረጋቸው ነው ይላሉ። ትራምፕ እንደሚሉት እነዚህ ሀገራት የአሜሪካ ምርቶች በገበያቸው ተወዳዳሪ እንዳይሆኑ የተለያዩ ክልክላዎችን እያስቀመጡ ነው ሲሉም ይወቅሳሉ። ትራምፕ እነዚህ ታሪፎችን በመጠቀም የሀገሪቱን የንግድ ሚዛን ጉድለት በማስተካከል የአገሪቱን የማኒፋክቸሪንግ ዘርፍ እንዲያብብና ስራዎች ለመፍጠር ተስፋ አድርጋለሁ ሲሉ መናገራቸውን አስታውሷል። የዕለቱ መረጃዎች እነዚህ ነበሩ። የተወዳቸው የቴኒስ ቤተሰቦች መልካም ዜና